በአሰሪና ሰራተኛ ሕግ ውስጥ ትኩረት ከሚሹ መሰረታዊ ጉዳዮች መካከል አንደኛው የስራ መሪን የሚመለከት ነው። የእኛ ሀገር የአሰሪና ሰራተኛ ሕግ የስራ መሪ ብሎ የሚፈርጃቸው የመደቦች ከሌሎች ሀገሮች አንጻር ሲታይ እጅግ በጣም በርካታ ሰራተኞች፣ በሌላው ሀገር እንደ መደበኛ ሰራተኛ መቆጠር ያለባቸው የስራ መደቦች በሙሉ የስራ መሪ ተደርገው ተወስዷል። በአዋጁ ላይ የተቀመጠው ትርጓሜም እጅግ በጣም ሰፊ ነው። በሌሎች ሀገሮች ያየን እንደሆነ ለምሳሌ ስራ መሪ ሲባል በከፍተኛ ደረጃ ያሉ በሲኢኦ ደረጃ ያሉ የድርጅቱን ዋና ዋና የፖሊሲ ውሳኔ የሚወስኑ መሰረታዊ የሆነ የድርጅቱን አቅጣጫ መቀየር የሚችሉ ቶፕ ኤክዚክዩቲቭ ነው እንጂ በእኛ ሀገር ወርታች ወርዶም ኢቨን ጠቃቀል አነስተኛ የስራ መደቦችም ሁሉ የስራ መሪ እየተባሉ ከአዋጁ የተገለሉበት ሁኔታ ነው ያለው። እንግዲህ ይሄ ለአሰዶችም ዘንድ እንደ ጥሩ ነገር ሳይቱ በርካታ ሰራተኞችን የስራ መሪ በሚል በመፈረጅ ወይም ደግሞ እንዲሁ እዚህ ምግባ የማይባል ስልጣን በመስጠት ለምሳሌ የዲስፕሊን እርምጃ ጥቃቅን የዲስፕሊን እርምጃ እንዲወስዱ ስልጣን በመስጠት ከሰራተኛ እንዲያገሉ አድርጓቸዋል። እንግዲህ የስራ መሪ ከአወጁ የተገለለበት ዋና ምክንያት የአሰሪና ሰራተኛ መሰረታዊ ጥቅሞችንና መብቶችን እንዳ ያገኝ ተስበው አይደለም። አሰሪዎች እየጠቀሙበት ያለው ግን ከአሰሪና ሰራተኛ ሕግ መሰረታዊ መብቶች የማግለል ተግባር ነው። የስራ መሪ ሲባል እንግዲህ ምንድን ነው ታሳቢ የተደረገው? በአንድ በኩል ዋና ወሳኞቹ የድርጅቱ እንቅስቃሴ የሚወስኑ እንደመሆኑ መጠን በተለይ በህብረት ድርድር ወቅት ከሰራተኛው ጥቅም ጋር ወይም ደግሞ ከድርጅቱ ጥቅምና በሰራተኛውና በድርጅቱ መካከል ሊኖር በሚችለው የጥቅም ግጭት የተነሳ ነው። ነገር ግን በጣም ከፍተኛ የስራ ክፍሎች ወይም ደግሞ ሰራተኛ ተብለው መፈረጅ የነበረባቸው ሰዎች የስራ መሪ ተብለው በሚገለሉበት ጊዜ ኢቨን አነስተኛ የሆነውን የአሰሪና ሰራተኛ ከለላ ሁሉ ያጣሉ። ቅድም እንዳልኩት እንግዲህ አንደኛው ለማግለል ታሳቢ የተደረገው የጥቅም ግጭት ነው። ሁለተኛ ግን ታሳቢ ምንድነው፣ የስራ መሪ ሲባል ቢያንስ ከመደራደር ስለሚችል ከአሰሪው ጋራ ቢያንስ መደበኛ ቢያንስ ከአሰሪና ሰራተኛ መሰረታዊ ወይም ደግሞ አነስተኛ ጥቅሞችና መብቶች በላይ መብት ያገኛል በሚል ነው። ለምሳሌ የአመት ፍቃድን በተመለከተ ታሳቢ የሚሆነው እንደ ስራ መሪ ከተባለ ቢያንስ ሰራተኛው ካለው አመት ፈቃድ በላይ ሊያገኝ ይችላል ተብሎ ነው። ነገር ግን በተግባር እያየን ያለ ነው፣ ይህ አይደለም። አንዳንዶቹ እንደውም ጭራሽ ያነሰ መብት አገኝተው፣ ምክንያቱም ወደ ፍርድ ቤትም ስኬድ ካሳን በተመለከተም የአመት ፈቃድን በተመለከተም እንደዚሁ የህጉ ግልጽነት ማጣት ወዘተ የስራ መሪዎች አሁን ከሌላ የሚያስፈልጋቸው ጊዜ ላይ ይገኛሉ። ለዛሬ እንግዲህ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚችሉት የስራ መሪን በተመለከተ በተለይ የስራ መሪን ከሰራተኛ የመለየት መስፈርቱን በተመለከተ ያስቀመጣቸውን መሰረታዊ የህግ ትርጉሞች በተወሰነ መልኩ ለእናንተ አቀርባለሁ። በተለይ ስንጀምር እንግዲህ በሰበር መዝገብ ቁጥር 23199 ይሄ የካ 30 ቀን 2015 ዓ ም የተወሰነ ነው። አመልካች አቶ ሸምሱ ሹራላ እንዲሁም ደግሞ ተጠሪ አዋሽ የዳኛው አግሮ ኢንዱስትሪ። በዚህ ሰበር መዝገብ ላይ የተሰጠው ቁልፍ የትግሩ ምንድን ነው? የስራ መሪነት የሚለካው በሰራተኛው የስራ መደብ ወይም ደግሞ ርዕስ ብቻ ሳይሆን በሚያከናውነው ዋና ዋና ተግባራትና በድርጅት ውስጥ ባለው ተጨባጭ ተሳትፎ ነው። ስለዚህ ስም አይደለም መሰረታዊ ነገር። የማኔጅመንት ኮሚቴ አባልነትና በርካታ ሰራተኞችን የመምራት ኃላፊነት የስራ መሪ ለመሆን ጠንካራ ማሳያ ሊሆኑ ይችላል፣ ምንም እንኳን ብቻውን ወሳኝ ባይሆንም ማለት ነው። ሁለተኛውም ከዚሁ ጋር ተቀራራቢ ይዘት ያለው ነው። የቅርንጫፍ ስራ አስኪያጅ ስራ መሪነትን በተመለከተ በሰብር መዝገብ ቁጥር 21384 በአመልካች አዋሽ ኢንተርናሽናል ባንክ እና ተጠሪ አቶ አሰፋ ወቅቶላ ጉሉማ መካከል የነበረ ክርክር ነው። በዚህ መዝገብ ላይ በተሰጠው አስገዳጅ የግ ትርጉም የስራ መሪነት የሚወሰነው በተሰጠው ስልጣን ወሰንና በተግባር በሚፈጸመው ተግባር ላይ የተመሰረተ እንጂ በስራ መጠሪያው ብቻ አይደለም። ልብ በሉ እዚህ ላይ እንግዲህ ስያሜውን ብቻ ሳይሆን በተግባር ምን ያከናወናል የሚል መለኪያ ችሎቱ ተግባራዊ አድርጓል። በሌላ መዝገብ በኋላ ላይ እንደምናየው ደግሞ ትንሽ ከዚ ያፈነገጠበት ሁኔታ አለ። ስለዚህ በተግባር ምን ይሰራል ነው፣ ርዕስ ብቻ፣ ማዕረግ ብቻ፣ ስም ብቻ ሳይሆን በተግባር በአዋጁ በተሰጠ ትርጉም መሰረት የድርጅቱ የፖሊሲ ውሳኔዎች መወሰን የሚችል ሰራተኛን ማሰናበት፣ መቅጠር ወዘተ ስልጣን ያለው መሆን መቻል አለበት። ሶስተኛ ስልጣን በተግባር ጥቅም ላይ መዋል አለመዋሉ ደግሞ ቅድም ካልኩት ጋር በተወሰነ መልኩ የሚያፈነግጥ በሰበር መዝገብ ቁጥር 227711 ዳርስ 29 ቀን 2015 ዓ ም አመልካች አቶ ሚሊዮን ጌታቸው እና ተጠሪ አቶ እንድሪያስ ጫማ አምራች ኃላፊነት የተወሰነ የግል ማህበር። በዚህ መዝገብ በተሰጠ ያገትርጉም አንድ ሰው የስራ መሪ የሚባለው የስራ መደቡ መጠሪያ ማናጀር በመሆኑ ብቻ ሳይሆን በአዋጁ አንቀጽ አውጅ ማለት 1156 ማለት ነው፣ አሰሪና ሰራተኛ አዋጅ ሁለት 10 ላይ ከዘረዙ ተግባር መካከል አንዱን ወይም ከዛ በላይ የአሰሪን ጥቅም በማስጠበቅ የመፈጸም ስልጣን ከሰጠው ነው። ከዛ ችሎቱም ምንድን ያለው የስራ መሪነት ስልጣን በስራ ውል ወይም በስራ መግለጫ ጆብ ዲስክሪፕሽን በግልጽ ተቀምጦ ከተሰጠ ይላል። ይህንን ስልጣን በተግባር ጥቅም ላይ መዋል አለመዋሉ ወይም አጋጣሚ ተፈጥሮ መፈጠሩ አለመፈጠሩ ብቻ የስራ መሪነቱን አይሽረውም ነው። የስራ መሪዎች በአሰሪና ሰራተኛዎች አይካተቱም። ይሄ ግልጽ ነው። ችሎቱም እንደሚለው የስራ መደቡ ላይ ከተሰጠው ቅድሙ ጋር እንግዲህ እንደምታስታርቁት እኛ ስያሜው ማኔጀር የሚል መሆኑ አይደለም። ነገር ግን በስራ መደቡ ላይ ይህን ይህን ስልጣን መወሰን ይችላል። የድርጅቱን ፖሊሶች በተመለከተ የድርጅቱን ፕሮግራም በተመለከተ ፖሊሶችን ኢኒሼት ማድረግ መቀየር፣ ማስፈጸም እንዲሁም ደግሞ ሰራተኛ ማሰናበት ይችላል ከተባለ ለምሳሌ ይህን ስልጣን በተግባር አለመዋሉ መሰረታዊ መለኪያ አይደለም። ዋናው ነገር ምንድን ነው? ይሄ ስልጣን አለው ነገር ግን እዚህ ላይ ማስተዋል ያለባቸው ነገር ምንድ ነው፣ ይህን ስልጣኑን ለምሳሌ እንዳይጠቀም በወረቀ ላይ ተሰጥቶት በተግባር ግን እንዳይጠቀም ተከልክሎ ከሆነ ይሄ ቅድም የችሎትን የህግ ትርጓሚ በተወሰነ መልኩ ይቀይረዋል። ነገር ግን አንድ ሰው የስራ መሪ ነው ተብሎት በጆብ ዲስክሪፕሽን ላይ በስራ ዝርዝሩ ላይ ከተሰጠው ያንን ስልጣን በተግባር መገልገሉ አለመገልገሉ ግምት የሚገባ ደለም ይላል። በአራተኛ ተራ ቁጥር የስራ መሪ ትርጉምና ይህም የስራ መዝርዝሩ ከቅድም ጋር የተገናኘ ነው። በሰበር መዝገብ ቁጥር 21823 ግንቦት 30 ቀን 2014 ዓ ም የተወሰነ ነው። ይህ በአመልካች ማልድ የትምህርት ድጋፍ ሰጪ ኃላፊነት የወሰነ የግል ማህበርና ተጠሪ ወይዘሪት ብሔር ዮናስ ስሟ ብሔር ይላል። ቁልፍ የህግ መርህ አንድ ሰራተኛ የስራ መሪ ተብሎ የሚወሰነው በስራ መዘርዘሩ ላይ በተገለጸው ብቻ ሳይሆን ይላል ይህንም ከቅድሙ ጋር አገናዝቡት በአሰሪና ሰራተኛ አዋጅ ቁጥር ላይ በተዘረዘሩት የስራ መሪ ተግባራት ለምሳሌ የስራ አመራር ፖሊሲዎችን የማውጣት የማስፈጸም ወይም ሰራተኛን የመቅጠር፣ የማሰናበት፣ የማዘዋወር፣ የመመደብ ስልጣን በተጨባጭ የሚያከናውናቸውን ተግባሮች በመገምገም ነው። ይሄ ደግሞ ከቅድሙ ጋር የሚጋጭ ነው። ምክንያቱም ስራ መደቡ ላይ ወይም ስራ በዝርዝሩ ላይ ሰራተኛ ማሰናበት ይችላል ተብሎ መገለጹ ሳይሆን በትክክል ማሰናበት የሚችል መሆኑ ነው ይላል። ከቅድሙ ጋር ትንሽ አብሮ ማሄድ ይመስላል።